በዛሬ እለት እንግዲህ አብርሃም ወደ ቡታጅራ እንዳቀናና ከሽማግሌዎቹ ጋር እንደተገናኘ በዛውም ጉዳይም እንደተወያዩ አንድ መረጃ ወጥተዋል ማለት ነው። በዚህ ጉዳይ ላይ በደንብ አድርጌ ይነግራቸዋለሁ። በተለይ ሽማግሌዎቹ ያስተላለፉ መልእክት አለ ከአብርሃም ጋር ሆኖም እንግዲህ በጣም ብዙ ንግግሮችን ሲያደርጉ ነበረ። ምንድን ነው የተፈጠረው የሚለውን ነገር እንግዲህ በደንብ አድርጌ ነግራቸዋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሃሳብ አስተያየታችሁን ኮመንት ስር አስቀምጦልን። ወደ ጉዳያችን እንግዲህ በሽማግሌዎቹ ጥሪ መሰረት ያው አብርሃም ወደ ቡታጅራ እንደተጓዘ አንድ መረጃ ወጥቷል ማለት ነው። ከዚህ በፊት እንግዲህ እንደምታስታውሱት እኛም ቪዲዮ ሰርተን ነበረ በተለይ ሽማግሌዎቹ አብርሃምን እንደጠሩትና ና አብርሃምም ለመሄድ እንደወሰነ ያንን የሚገልጽ ቪዲዮ በደንብ ሰርተን ነበረ። በዛም ቪዲዮ እንግዲህ ሀሳባችሁን፣ አስተያየታችሁን ስትሰጡ ነበረ። እንግዲህ እንዳልነውም ሁሉም ነገር እውነት ሆኖ አሁን ላይ ደግሞ እንግዲህ አብርሃም ወደ ቡታጅራ እንደሚገኝ አንድ መረጃም ደርሶናል ማለት ነው። እንግዲህ በጣም በሚገርም ሁኔታ ከሽማግሌዎቹ ጋራ ተገናኝቶ እየተወያዩ ነበረ፣ በትዳራቸው ዙሪያ በተለይ እንግዲህ በሩታና በአብርሃም ዙሪያ እጅግ በጣም ብዙ ነገሮች ተፈጥሯል። እጅግ በጣም ማይታሰቡ ነገሮችም ሲናገሩ እንደነበረ በደንብ እናስታውሳለን። አብርሃምና ሩታ እንግዲህ በዛሬ ዕለት ደግሞ ከሽማግሌዎቹም ጋራ ተስማምቶ በስተመጨረሻ እንግዲህ ሁሉም በተገኘበት አብርሃምም ውይይት እያረጉ እንደነበረ በደንብ ደንብ ሰምቻለሁ። እንግዲህ ትዳራቸውን ለማስተካከል በተለይ ጋሽዬ እጅግ በጣም እየጣሩ እንደሆነ ነው ለደረሰ መረጃ የሚያሳየው ማለት ነው። ምክንያቱም እንግዲህ ከዚህ በፊት በጣም ብዙ ሰው ማለት ይቻላል ጋሽዬ ምንም ሲያረጉ አልነበረም። እስከ ዛሬ ድረስ እንግዲህ እነሱ ዝም ብለዋል። ለምን ዝም እንዳሉ እንግዲህ አናውቅም ብሎ በጣም ብዙ ሰው ማለት ይቻላል ቅሬታ እያሰማ እንደነበረ በደንብ እናስታውሳለን። እንግዲህ ጋሽዬ በጣም ብዙ ነገሮችን ሲያረጉ ነበረ። አብዛኛው ነገር እንግዲህ እንዲከሽፍ ወይም ደግሞ እንዳይታረቁ ከፍተኛ እንቅፋት የሆኑት አብርሃምና በተለይ አብርሃም ዙሪያ ያሉ ሰዎች እንዳለ ማለት ይቻላል ይሄ የሽምግልና ጉዳይ እንዳይሳካ በጣም ከፍተኛ ጥረት ሲያደርጉ ነበረ ይህንን ነገር ነው እንግዲህ ማስተዋል የቻል ነው እንግዲህ በተለይ ቢኒ በጣም ብዙ ነገሮችን አርጓል በእውነቱ እጅግ በጣም የሚደነቅና የሚበረታታ ነገሮችን ሲያደርግ ነበረ ምክንያቱም ሽማግሌዎችን ሰብስቦ እንግዲህ እሱ ነው ሲያናግራቸው የነበረ እስከዛሬ ድረስ እሱ ብቻ አይደለም እንግዲህ በጣም የሚገርም ሁኔታ ሽማግሌዎቹ ብቻ ሳይሆኑ ጋሽዬንም ጭምር እያነጋገረ ነበረ። እንግዲህ በስተመጨረሻ እየተሳካለት ይመስለኛል። ምክንያቱም እንግዲህ አብርሃም ወደ ቡታጅራ ሄዷል። ቡታጅራ ላይ እንግዲህ ምን ተፈጠረ? በተለይ ሽማግሌዎቹ ጋራ የእውነት አወሩ ወይ ሳላወሩ የሚለው ነገር ደግሞ እኛም ዛሬ አንድ መረጃ ደርሶ ነበረ። ከሽማግሌዎቹ ጋራም አብርሃም እንዳወራና አንዳንድ ነገሮች ላይም እንግዲህ እንዳልተስማማ ያን መረጃ እየደረሰኝ ይገኛል ማለት ነው። ምክንያቱም እንግዲህ ሽማግሌዎቹ ያስቀመጡት ቅድመ ሁኔታ አለ። ምክንያቱም ይህንን ቅድመ ሁኔታ እንግዲህ ያወጣች በተለይ ሩታ እንደሆነች እነሱም ተናግሮ ነበሩ። ምክንያቱም አንደኛው ቅድመ ሁኔታ እንግዲህ ሄርሜላ ናት። ሄርሜላ እንግዲህ እንደ ጉዳይ መነሳቷ ደግሞ ተገቢ ነው። ምክንያቱም እስከ ዛሬ ድረስ ነገሮችን ስታበላሽ የነበረው ሄርሜላ እንደሆነች በደንብ እናውቃለን። እንግዲህ ሽማግሌዎቹም በዛም አንፃርም መሰለኝ እንግዲህ ሄርሜላ ካሁን በኋላ ከአብርሃም ጋራ ያላትን ግንኙነት እንድታቆም ነው እንግዲህ ያሳሰቡት። ያንን ነገር ማድረግ እንዳለበት በተለይ አብርሃም ካሁን በኋላ ከአብርሃም ጋራ እንዳትገናኝና በጭራሽ ከህይወቱ ማስወጣት እንዳለበት ያንን ነገርም እንግዲህ አሳስቦታል ማለት ነው። እንግዲህ አብርሃም ከሄርሜላ ህይወት ይወጣል ወይ አይወጣም፣ የእውነት እንግዲህ የሚያነጋግር ነገር ነው። ምክንያቱም በጣም ብዙ ጊዜ ማለት ይቻላል ብዙ ሰው ሲለፋ ነበረ፣ ለመውጣት ከተስማማ በኋላ በስተመጨረሻ ደግሞ ከሄርሜላ ጋር በየጊዜው ይታያል። ያ ነገር ደግሞ እጅግ በጣም አሳሳቢ ሆኗል። እሱ ብቻ አይደለም፣ ሩታም የተጠራጠረችው ትልቅ ትልቅ ነገር አለ። ያ ደግሞ ሄርሜላና አብርሃም ራሱ ጭራሽ አንድ ቤት ነው የሚኖሩት። ያው አብርሃምም ሩታም የኖሩበት ቤት ውስጥ ገብታ እየኖረች እንደሆነ ነው እንግዲህ በደንብ አድርጋ ስትናገር ነው የነበረው። እንግዲህ በጣም ታማኝ የሆነ ለሩታ በጣም የሚቀርባት ሰው ነው ይህን መረጃ ሲነግራት የነበረው እንግዲህ ሩታ በደንብ አምናለች። በተለይ ሄርሜላ ከአብርሃም ጋር እንደምትኖር እና እዛ ቤት ውስጥ እንደምትገኝም እንግዲህ በደንብ አምናለች ማለት ይቻላል። አቤል ግን በጭራሽ መቀበል አልፈለገም። ምክንያቱም እንግዲህ አቤል ብዙ ነገሮች ላይ ግራ ሲሉ ቀኝ፣ ቀኝ ሲሉ ግራ በጣም የሚያስጠሉ ነገሮችን ሲያደርግ የነበረ ልጅ ስለሆነ በጭራሽ በዚህ ሁኔታ ይቀበላታል ብሎ ማንም ሰውም አይገምትም ነበረ ስለዚህ እንግዲህ እሱም በጭራሽ መቀበል አልፈለገም፣ ወይም ደግሞ ውሸት ነው ብሎ በተደጋጋሚ እንግዲህ ሩታን ሲያሳምናት እንደነበረ በደንብ አይተናል። እንግዲህ ሩታ ያወራችው ነገር እውነት ነው ብሎም በጣም ብዙ ሰውም ተቀብሏል። ምክንያቱም እንግዲህ ውሎና አድዋሯ ማለት ይቻላል ሙሉ ቀን ማለት ይቻላል እንግዲህ ከአብርሃም ጋር ነው የምታደርገው። ሄርሜላ በየጊዜው ትገናኛለች ጠዋትና ማታ። እሱ ብቻ አይደለም የተለያዩ ቪዲዮዎችን ይሰራሉ። የቲክቶክ የዩቲዩብም ቪዲዮዎችን በብዛት ሲሰሩ እንደነበረም እንግዲህ በደንብ እናስታውሳለን። ይህን ያለ እንግዲህ ለምን እንደተቀራረቡ ያው የምናውቀው ጉዳይ ነው። በቃ ምንም የሚደበቅ ነገር አይደለም አብርሃምም እንግዲህ ግልጽ አውጥቶ ወዳታለሁ ወይም አፈቅራታለሁ ወይም እንግዲህ ከእሷ ጋር ብቻ ነው መኖር የምፈልገው አላለም እንጂ እጅግ በጣም እንግዲህ ፍቅር ውስጥ እንደወደቀ በደንብ ያሳያል። ከሄርሜላ ጋር ያለው ግንኙነት እጅግ አሳሳቢ ነገር ደርሷል ማለት ነው። ሩታ እንግዲህ በዚህ ሰዓት ይህንን ነገር ማሳለፏ በተለይ እጅግ በጣም ያሳዝናል። እኛ ሁላችንም ማለት ይቻላል፣ አብዛኛው በተለይ ኦዲንሱ ለሩታ በጣም አዝኗል። በተለይ በዚህ በእርግዝና ሰዓት ላይ እያየች ያሳለፈችው እያሳለፈች ያለችው ነገር እጅግ በጣም በጣም ለሷ የማይገባ ነገር በተለይ ለአንዲት ሴት እንኳን የማይገባ ነገር እሷ እያሳለፈች እንደሆነ ነው። እንግዲህ እያየ ነው እንግዲህ አብርሃም ከዚህ ሕይወት ውስጥ ወጥቶ ሽማግሌዎቹ የሚሉትን ነገር ሰምቶ ወደ ሕይወቱ ይመለሳል ወይስ አይመለስም? ሁላችንም ጥያቄ የሆነብን ነገር ነው። ምክንያቱም አብርሃም እንግዲህ በጣም ወላዋይ ወንድ ሆኗል። በጣም በቃ በጭራሽ ለመቆጣጠር የሚከብድ አይነት ወንድ ሆኗል። በጭራሽ ሁሌ ማለት ይቻላል ቃል የሚገባውን ነገር ያጥፈዋል፣ በየጊዜው ያጥፈዋል። እንግዲህ ብዙ ጊዜ ሲነገረውም አይሰማም። ስለዚህ አብርሃም ከልቡ ለመታረቅ ከወሰነ ወይም ደግሞ በተለይ ጋር ሽይም የሆኑ ሽማግሌዎቹ ያወሩትን ነገር በሙሉ ተቀብሎ ከልቡ ወደ ቤቱ ከተመለሰ እንግዲህ ደስተኞች ይሆናሉ ብዬ ነው የማስበው። እንግዲህ በጣም ብዙ ነገሮች አፐን እያደረጉ ነው እውነቱን ለመናገር በአብርሃምና በሩታ ዙሪያ አንዳንድ ነገሮች በተለይ የተደበቁ ሚስጥሮቹን ላይ እየወጡ እንደሆነ ሰምቻለው። በዚህ ሰዓትም ማውጣትም አያስፈልግም። በእርግጥ ምክንያቱም ያው እንግዲህ እንዲታረቁ እስከፈለግን ደረጃ ድረስ ያው አብራምም እንዲቀየር፣ ሩታም ካሁን በኋላ እንግዲህ ለስለስ ብላ በተለይ ከአብራም ጋር ያላትን ግንኙነት ጥሩ አድርጋ እንድትቀጥል ስለምንፈልግ ወደዛ ህይወት ውስጥ ቢመለስ ጥሩ ነው። ግን እጅግ በጣም እኔ እጠራጠራለው ሄርሜላ አብርሃምን በጭራሽ አተውም። በቃ በጣም ከባድ ሁኔታ ውስጥ እንዳሉ ነው የሰማሁት። እኔ ሄርሜላ በጭራሽ በጭራሽ አብርሃምን መተው አትፈልግም። አብርሃም ደግሞ ሄርሜላ ራሱ እንደሚወዳትም በደንብ በግልጽ እያሳየን ስለሆነ በዚህ ነገሮች እንግዲህ ይስተካከላሉ ብዬ እርግጠኛ መሆን አልችልም ማለት ነው። እንግዲህ ጋሽዬም በተለይ ሽማግሌዎቹም ያደረጉት ጥረት ይሳካል፣ አይሳካም በቀጣይ ቪዲዮ ምና ይሆናል። ምክንያቱም እንግዲህ ብዙ ንግግሮችን እያደረጉ ስለሆነ ሁሉም ነገር ከጨረሱ በኋላ ለኦዲየንሱም እንደሚያሳውቁ ነው የተናገሩት። እኛም መሀል ላይ ገብተን እንግዲህ ሌላ ነገር መፍጠር ስለማንፈልግ እነሱ ያወሩትን ቃል በቃል ግን አንድ ነገር ብቻ ነው፣ አንድ መረጃ ብቻ ነው የደረሰን። ያ ደግሞ እንግዲህ ሁላችንም የምንገምተው መረጃ ስለሆነ እጅግም አሳሳቢ ስላልሆነ በተለይ እንግዲህ ሄርሜላ ከአብርሃም ሕይወት እንድትወጣ በጣም በተደጋጋሚ እኛም ቪዲዮ ስንሰራበት የነበረ ጉዳይ ነው። ስለዚህ ያ መረጃ መነሳቱ ትክክል ነው፣ ተገቢ ነው ብዬ ነው የማስበው። እንግዲህ አዲስ ነገር ይኖራል። ስለዚህ እንግዲህ ለዚህ ቻናል አዲስ ሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ምክንያቱም እንግዲህ አስተማሪ የሆኑ ነገሮች ለእናንተ ለማድረስ ሞክራለን። ስለዚህ ሰብስክራይብ አድርጉ። አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በእያላችሁበት ጤናና ሰላም ይሁንላችሁ።